መድፈኞቹ አርሰናሎች የእንግሊዝ ፕሪምየር ሊግ ዘጠነኛ ሳምንት መርሃ ግብራቸውን አሸንፏል። ምንጊዜም ከሚጠበቁ ቡድኖች ውስጥ አንዱ ከክሪስቲያል ፓላስ ጋር የሚያደርጉት ጨዋታ እንዲሁ በቀላሉ የሚነሳ መርሃ ግብር አይደለም። በጣም ከባድ ከሚባሉ ጨዋታዎች ውስጥ አንዱ ምናልባት የለንደን ደርቢ መርሃ ግብር እንደመሆኑ መጠን በቅርቡ ከተመለከትናቸው የክሪስቲያል ፓላስ ወቅታዊ ፐርፎርማንስ አንጻር ይህ ጨዋታ በጉጉት ይጠበቅ የነበረ መርሃ ግብር ነው ምናልባት ለአርሰናል ፈታኝ ጨዋታዎች ይሆናሉ ተብለው ከሚጠበቁት ውስጥ አንዱ ነበር። ምክንያት ብዙ ቁጥሮች አሉት። ለምሳሌ በዚህ ውድድር ዓመት በርካታ የሚባሉ ሙከራዎችን ካከናወኑ የእንግሊዝ ፕሪሚየር ሊግ ቀዳሚ ቡድኖች ውስጥ አንዱ የኦሊቨር ግላስነር ክሪስቲያል ፓላስ አንዱ ነው። ወደ 43 ሙከራዎችን አድርጓል። ኢላማቸውን የጠበቁት ከእነዚህ ውስጥ 17.4 የሚሆኑት ኤክስ ጂ ኤ ቡድን አስመዝግቧል። በጣም ጠንካራ የሚባል ነው። በአንጻራዊነት አርሰናልን ስንመለከት በፕሪሚየር ሊጉ ካሉ ጥቂት የሚባሉ የግብድሎች እየተሞከረባቸው ከሚገኙ የፕሪሚየር ሊግ ክለቦች ደግሞ በቀዳሚነት ይነሳል። ለምሳሌ እስካሁን በተደረጉት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች አራት ነጥብ ስምንት ኤክሲጂዎች ብቻ ነው ወይም መቆጠር የነበረባቸው ጎሎች እነዛ ናቸው። ደግሞ የተቆጠረበት ሶስት ብቻ ነው። 18 ኢላማቸውን የጠበቁ ሙከራዎች ናቸው የተከናወኑበት በጣም የሚያስደንቁ ቁጥሮች በሁለቱ ቡድኖች በኩል ይነሳሉ። በዚህ ምክንያት ይህንን ጨዋታ ስናይ ብዙ የሚጠበቁ ነገሮች አሉ። ለምሳሌ የኢንዲቪጁዋል ብሪሊያንሶች ማቴታ በዚህ ውድድር ዓመት በጣም በጣም ድንቅ የሚባል ቆይታን እያሳለፈ የሚገኝ ተጫዋች ነው። 2014 የቀድሞ የማንቸስተር ሲቲ የፊት መስመር ተጫዋች የነበረው ኩናጌሮ በኋላ በእንግሊዝ ፕሪሚየር ሊግ ሶስት ነጥብ ሶስት አካባቢ የሚጠጉ ኤክስጂዎችን የሚያስተናግድ ተጫዋች ነው። በእያንዳንዱ ጨዋታ አለ፣ በርከት ያሉ ጎሎችን ያስቆጥራል ማለት ነው። እና አርስናል ደግሞ አርሰናል ነው። ባለፉት 13 ጨዋታዎች በሁሉም ውድድሮች ምርጥ የሚባል ጊዜን እያሳለፈ የሚገኝ ክሊን ሺቶችን ይዞ እየወጣ የሚገኝ ባለፉት አስር ጨዋታዎች ምንም አይነት ሽንፈት ያላስተናገደ ጎል ሳይቆጠረበትም ጭምር መውጣት የቻለ ቡድን ነው። በጣም በጣም አስደናቂ የሚባል ጨዋታ ይሆናል የሚሉ ግምቶች ነበሩ። ምክንያቱም አርሰናል የእንግሊዝ ፕሪሚየር ሊግ መሪ ነው። መሪ የሆነ ቡድን ደግሞ ሁልጊዜም ከየትኞቹን ቡድኖች ጋር የሚያደርጋቸው ጨዋታዎች ፉክክራቸው ቀላል የሚባል አይደለም። ስለዚህ ብዙ ምሳሮች ይበዛባቸዋል ማለት ነው። ከዚህ መነሻ ይህንን ጨዋታ ለአርሰናል እንደው ቀላል ይሆናል የሚሉ ግምቶች አልነበሩ። አንድ በጣም የሚያስገርምና የሚያስደንቀኝን ቁጥር ልንገራችሁ አርሰናል የዛሬውን ጎል ኤቨርቼ ዚ ሲያስቆጥር በቁ መንኳስ ከማዕዘን መት ሊሆን ይችላል ከኦፕን ፕሌይ ውጪ ያስቆጠረው 11ኛው ጎል ነበረ። ይሄ ከየትኛውም የእንግሊዝ ፕሪምየር ሊግ ቡድን በቀዳሚነት ከላይ የሚቀመጠው ቁጥር ነው። ታዲያ ለምሳሌ የማዕዘን መቶች ላይ ጎሎች ባይቆጠሩ፣ ፍሪኪክ ላይ ባይቆጠሩ ወይንም ደግሞ ከቆመ ኳስ ጎሎች አርሰናል ባያስቆጠር በዚህ ውድድር ዓመት በዚህ ሰዓት ላይ የሚገኘው የደረጃ ሰንጠረዡ አምስተኛ ላይ ነበር የሚቀመጠው እና የቆመ ኳስን እንዴት ወደ ጎልነት እንደሚቀይር የሚያሳያችሁ ንጹህ ሰባት ነጥቦችን አርሰናል ያገኘው ከቆመ ኳስ መነሻ ነው። እና እንዲሁም አሁን ሀያ ሁለት ነጥቦችን ሰብስበ እንግሊዝ ፐርሜር ሊግ አናት ላይ የሚገኘው አርሰናል የቆሙ ጎሎችን ባያስቆጠር ኖሮ ከሰበሰባቸው ሀያ ሁለት ነጥቦች ኔጌቲቭ ሰባት የመሆን እድል ነበረው። ኢቨን ኢፍ ያሉት ንጹህ ጎሎች ወደ አራት ዝቅ ይሉ ነበር እና ምን ያህል የቆመ ኳስ ላይ ስለሆነ ቡድን እየተመለከተን እንደሆነ ትልቁ ማሳያ የሚካኤል አርቴታው አርሰናል በእንዲህ አይነት በጣም ማራኪ በሚባሉ ደግሞ በጣም አስፈላጊ በሆኑ ጨዋታዎች ላይ ቡድኑ እንዴት ጎሎችን ማስቆጠር እንደሚችል እያየን እንገኛለን። እኔ ብዙ ሚኒንግ ያላቸው ጨዋታዎችን እያየን እንገኛለን በሚካኤል አርቴታ ቡድን ውስጥ። የምር ለመናገር የአርሰናል ደጋፊዎች አሁን መዘግየት ያለባቸው አይመስለኝም፣ ሚካኤል አርቴታን ለማመስገን። በቃ ሪሊ ዘ ታይም ኢዝ ነው አሁን እያንዳንዱን ነገር ክሬዲት መስጠት ያለባችሁ ለሚካኤል አርቴታ ይመስለኛል እርሱም ብሏል ካለፉት ጨዋታዎች በተሻለ እንዲያሸንፉት ለተጫዋቾች የነገርኳቸው ይህንን ጨዋታ ነበር ይህንን ጨዋታ እንድናሸንፍ እፈልጋለሁ የሚል መልእክትን አስተላልፌላቸዋለሁ ብለዋል በዚህ ጨዋታ ላይ ቀደም ብሎ መርሃ ግብሩ ሲጀመር አርሰናል የሁለት ተጫዋቾችን ቅያሪ አስመልክቶን ነበረ ጨዋታውን የጀመረው እና እንደተመለከታችሁ በአውሮፓ ሻምስ ሊግ ከነበረው ስብስብ አንጻር የዊሊያም ሳሊባ ጠረጣሬ ነበር። ሪካርዶ ካላፊዎሪ በቋሚነት የመጀመር ድል ላይኖረው ይችላል የሚሉ ስጋቶች ነበሩ። ነገር ግን ቲምበር፣ ሳሊባ፣ ጋብሪኤል ማጋለሽ፣ ካላፊዎሪ ባክፎሩ እንደተለመደው የአርሰናል ቋሚ ስታርቲንግ ላይን አፕ ላይ የሚገቡ ተጫዋቾች ጀመሩ። ዙቤሜንዲና ራይስ ከዛ ሳካ፣ ኤዜ እና ትሮሰርድ እንዲሁም ዮኬሬዥ በቋሚነት የጀመሩ የአርሰናል ተጫዋቾች ናቸው። ጥቂት ሀሳቦችን እናንሳ ላይናፑን በተመለከተ የአርሰናል ሁልጊዜም የሚጠቀሙበት የመጀመሪያው ላይናፕ ስለሆነ አዲስ ነገር አንመለከተም ነገር ግን በዚህ ጨዋታ ላይ አርሰናል በኤቨርቼ የዚህ አማካኝነት ጎል እስኪያስቆጠር ድረስ አስተውላችሁ ከነበረ በጨዋታው ላይ አርሰናል ሰላሳ ሁለት ደቂቃዎች በዚህ ጨዋታ ላይ ፈሽሰውበት ነበረ አንድ ኢላማውን የጠበቀ የኳስ ሙከራ ለማከናወን አርሰናል ከእረፍት በፊትና ከእረፍት በኋላ ብንመዝ ነው ፍጹም የተለያየ ቡድን ነበር። ለምሳሌ አርሰናል ከእረፍት በፊት የኳስ ቁጥጥሩ 66 በመቶ ነው። ሶስት ሙከራዎችን አድርጓል። ሁለት ኢላማቸውን የጠበቁ ሙከራዎችን ነበር ማድረግ የቻለው አርሰናል። በሁለተኛው አጋማሽ ደግሞ የተሻለ ማለት እንደው ባንችል፣ በሙከራዎች ደረጃ ፍጹም የተሻለ ነበር። ሰባት ሙከራዎችን አድርጓል። አንድ ሙከራ ነበር አንድ የቢክቻን ስክሬት አድርጓል። የኳስ ቁጥጥሩን ከተመለከተን በሁለተኛውም አጋማሽ ከዚህ ቡድን የተሻለ ነበር። ኦፍኮርስ ያስማማሉ። የማዕዘን ምቶች የተሻሉ ነበሩ። አራት ኳሶችን አግኝተዋል በዚህ ጨዋታ ላይ እና ደግሞ የመጀመሪያው አጋማሽ ገና 39ኛው ደቂቃ ላይ ነበር ጎል አርሰናል በኤቨርቼ የዚ አማካኝነት ያስቆጠረው። ኤዜ የመጀመሪያውን ጎል በአርሰናል መለያ ሲያስቆጠር የቀድሞ ቡድንን በእንግሊዝ ፕሪሚየር ሊግ መቅጠም ነበረበት። አንዱ በጣም ማራኪ የሚባል ጎል ነበር ይልቁኑ ከሜዳ ሲወጣ የክሪስታል ፓላስ ደጋፊዎች ያሳዩት ሞራል በግሌ አስደስቶኛል። ምክንያቱም አንድ ገና ከሰባት ዓመቱ ጀምሮ ከዚህ ቡድን ጋር የተለያየ እንደ ህልሙ ሊኖርበት የሚፈልገው ቡድን ደግሞ ትልቅ ገንዘብ ወጥቶበት እንደተሸጠና አንድ ተጫዋች በክሪስታል ፓላስ በኩል ለተጫዋቾች የሰጡት ሪኮግኒሽን የሚያስመሰግናቸው ይመስለኛል። በቃ ትክክለኛው ከነሱ አቅም በላይ ወደ ሆነ ወደ ትልቅ ቡድን የሄደበት መንገድ ተገቢ ነው በማለት ለተጫዋቹ የሰጡት አፕሪሺሽን በጣም የሚደነቅ ነበር። ምናልባት አንዱ በዚህ ጨዋታ ላይ አሳዛኙ ነገር የሚሆነው ብዬ የማስበው አሰልጣኝ ሚኬል አርቴታ ከጨዋታው መጠናቀቅ በኋላ በሰጡት ጋዜጣዊ መግለጫ ወሳኝ የሚባሉ ተጫዋቾቻቸውን በጉዳት እንዳጡ ጠቁም አድርገዋል። አንዱ የመጀመሪያው አጋማሽ እንደተጠናቀ አይታችሁ ከሆነ በጨዋታው ላይ ተቀይሮ ከወጡት ተጨዋቾች መካከል አንዱ ዊሊያም ሳሊባ ነው እና በዚህ ጨዋታ ላይ ምቾት እንዳልተሰማው ይታወቃል። ገና የመጀመሪያው አጋማሽ እሱ ተቀይሮ ሲወጣ የቡድኑ ሌላኛው የተከላካይ ስፍራ ተጨዋች ነበር ወደ ሜዳ ሲያስገቡ የተመለከት ነው ክሪስቲያን ሞስኬራ ጥሩ ነበር ክርስቲያን ሞስኬራ። ነገር ግን ሁለት የመጀመሪያው አጋማሽ ላይ ሳሊባ ምቾት እየተሰማው ተጫዋች እንዳልነበረ በደንብ የተመለከተን ይመስለኛል። ቡካዮ ሳካም እንዲሁ መጠነኛ የሚባል ጉዳት ያስተናገደ ተጫዋች ሆኗል። ይልቁኑ በጣም አሳዛኝ ደግሞ የሚሆነው ጋብርኤል ማርቲኔሊን በጨዋታው ላይ እንዲሁ ከጉዳት ጋር ስሙ ተይዞ ተነስቷል። እሳቸውም ብሏል። በምን ያህል ጊዜ ወደ ሜዳ ይመለሳሉ የምናየው ጉዳይ ነው የሚሆነው ግን ምቾት ያልተሰማው ተጫዋች እንደነበር ጠቆም አድርጓል። ቡካዮሳካን በተመለከተ ልምምድ በሚገባው መልኩ በሳምንት ውስጥ ማለት ነው መስራት ያልቻለ ተጫዋች ነው ብሏል። ሌላው ሪካርዶ ካላፊዮሪ በፔሮዊን ካፔ ተቀይሮ የወጣው ተጫዋች ነው። እሱም እንዲሁ ጉዳት ያስተናገደ ተጫዋች ነው። ስለዚህ የአራት ተጫዋቾች ጉዳት በአርሰናል በኩል ተሰምቷል። ሳሊባ፣ ቡካዮሻካ፣ ጋብርኤል ማርቲኔሊ ና ሪካርዶ ካላፊዎሪ ቢ የጉዳቶቻቸው መጠን የዛን ያህል ተጫዋቾቹን ከሜዳ ለረጅም ጊዜ የሚያርቃቸው ነው ናቸው ማለት ባንችልም፣ ነገር ግን ጥሩ የማይባል ዜና ይመስለኛል። አርሰናል በዚህ ጨዋታ ላይ ካስመዘገበ ውጤት አንጻር አሁን እኔ አንድ ቡድን እንዴት ነው መወደስ የሚገባው? በምን ልክ ነው በጣም ምርጥ ቡድን ነው ብለን መግለጽ የሚገባል ይሄ ጥያቄ መሆን ያለበት ይመስለኛል። መዘንጋት የሌለባችሁ አርሰናል ባለፉት የእንግሊዝ ፕሪሚየር ሊግ መርሃ ግብሮቹ ለመጨረሻ ጊዜ በቅርብ ጊዜ ካደረጋቸው መርሃ ግብሮች ሽንፈትን ያስተናገደው ወይ፣ በሁሉም ውድድሮች ማለት ነው፣ በጣም ቆየት ያለ ነው። ከሊቨርፑል ጋር በነበረው ጨዋታ አንድ ለባዶ የተሸነፈበትን ጨዋታ ነው። ከዚያ ውጪ ከማንቸስተር ሲቲ ጋር የአንድ እኩል ውጤት ካልሆነ በቀር ሽንፈት ያስተናገደ ቡድን አይደለም እና ደግሞ በኦክቶበር ወር አንድ ኢላማውን የጠበቀን ብቻ ሙከራ የተከናወነበት ቡድን ነው። በርከት ያሉ ጎሎችንም ጭምር ደግሞ ከላይ ማስቆጠር የቻለ ቡድን ደግሞ መሆኑን መዘንጋት ያለብን አይመስለኝም። አንድ መቶ ጨዋታዎች ተቆጥረዋል። አርሰናል በአንድ ጨዋታ ላይ ሶስት ጎሎች ከተቆጠሩበት ባለፉት አንድ መቶ ጨዋታዎች አርሰናል ላይ የትኛውም የአውሮፓ ቡድን ሶስት ጎሎችን ማስቆጠር የቻለ አንድም ቡድን የለም። ከዚህ መነሻ የኛውን መርሃ ግብር ስንመለከት ለሚኬል አርቴታ እያንዳንዱ መርሃ ግብሮች እንዴት በስኬት እንዴት በተጠና መልኩ የራሳቸውን ቡድን በዚህ ቡድን ላይ የገነቡ እንደሆነ በደንብ መመስከር ያለብን ይመስለኛል። የቆሙ ኳሶችን ብዙ ጎሎችን ማስቆጠር አስቶንቪላ ሌላኛው ቡድን ነው። ዘጠኝ ጎሎችን፣ ኒውካስትል ዘጠኝ ጎሎችን፣ ኤቨርተን ዘጠኝ ጎሎችን፣ ሊድስ ዘጠኝ ጎሎችን፣ ፎልሃም ዘጠኝ ጎሎችን የአርሰናል ግን ሌላው እዚህ ቡድን ላይ የምናነሳው ጥራት ከፍ ያሉ ተጫዋቾች እዚህ ላይ ኢንቮልቭ ያደረጉ ተጫዋቾች ናቸው። ሀያ ሁለት ነጥቦችን ሰብስቧል። ተከታዩ በርነሞዝ አስራ ስምንት ነጥቦችን ሰብስቧል። ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት አሁን ወደ ስድስት ከፍ ብሏል። ከማንቸስተር ዩናይትድ ወደ ስድስት ከፍ ብሏል። ከነ ተከታዮቹ ሊቨርፑል ያለው የነጥብ ልዩነት ወደ ሰባት ከፍ ማለት የቻለበትንም ጭምር አጋጣሚ የተመለከትንባቸውን የሊግ መርሃ ግብሮችን እያስተዋለን እንገኛለን እና ይሄ ቡድን ሪሊ የታይትል ኮንቴንደርነትን ስያሜ ብንሰጠው የምርም የሚገባው የቡድን ስብስብ እንደሆነ በደንብ መረዳት በምንችለው ልክ እየተመለከት ነው እንደምንገኝ ማሳያዎቹ እንዲህ አይነት የሊግ መርሃ ግብሮችን እንዴት በረጅም ርቀት እያሸነፈ እንደሆነ ስንመለከት ይመስለኛል ይህኛውን እውቅና መስጠት ያለብን ከዛ ባለፈ ሚካኤል አርቴታ አሁን የፕሪሚየር ሊጉ የወቅቱ ምርጡ አሰልጣኝ ናቸው። እዚህ ጋር መካድ ያለበት አይመስለኝም። በረጅም ርቀት በረጅም ርቀት የሊጉ ምርጡ አሰልጣኝ። አንድ ቡድን ክሊንሺቶችን በዚህን ያህል መጠን እያስመዘገበ ከወጣ ተከታታይ ጨዋታዎችን እንዲህ ባለ መልኩ የሚያሸነፍ ከሆነ፣ ጎሎች ፌስ የማያደርግ ከሆነ ብዙ አይነት የሚባሉ የጎል ማስቆጠር ቫሪዬሽን ያሉ ተጫዋቾች ካሉት አስር የሚጠጉ ተጫዋቾች በአርሰናል ውስጥ የጎል ተሳትፎ ካላቸው ደግሞ የጎል ምንጮቻቸው ከተለያየ አይነት ዳይሬክሽን መሆናቸው የቆመ ኳስ፣ ኦፕን ፕሌይ አርሰናል ጎሎችን የሚያስቆጠር ቡድን ነው። ነገር ግን ጨዋታን ደግሞ ማኔጅ ማድረግ የሚችል ቡድንን መሆኑን ደግሞ መዘንጋት ያለብን አይመስለኝም። ጨዋታን አርሰናል በቅርብ ዓመታት ዋንጫ ለማጣቱ ትልቁ መንስኤ ነው ብለን የምናነሳው እኔ እጁ ላይ የገቡትን ውጤቶች አሳልፎ በመስጠት በቀዳሚነት የምናነሳው ቡድን ከሚኬል አርቴታ ቡድኖች ከዚህ ቀደም የተመለከትን በመሆናችን ምክንያት ይመስለኛል። ምክንያቱም ቡድኑ ወሳኝ የሚባሉ መርሃ ግብሮችን ከመምራት ተነስቶ ሽንፈቶችን ሲያስተናግድ የተመለከትንባቸው ቅጽበቶች ጥቂት የሚባሉ አይደለም። አርሰናል በዚህኛው ሳምንት ሶስት ነጥብ አይደለም ያገኘው። ሊቨርፑል ተሸንፎ ነው የመጣው። ቼልሲ ተሸንፎ ነው የመጣው። ማንቸስተር ሲቲ ተሸንፎ ነው የመጣው። ብቸኛው ቶፕ ፎር ከነበሩ ቡድኖች አሸንፎ ወደዚህ ጨዋታ የመጣው አርሰናል ነው። ሌላው በርነማውዝ ነው ይህንን ጨዋታ አሸንፎ መምጣት የቻለው። ኢማጂን እንግዲህ በቀጥታ የዋንጫ ተፎካካሪ የሆኑ ቡድኖች አሸንፈው ሲመጡና አርሰናል የነጥብ ጋፖን ከፍ ሲያደርገው የሚያገኘው የነጥብ ልዩነት እንዲሁ በጣም በቀላሉ ሶስት ነጥብ ብቻ ነው ማለት አንችልም እና ይሄ በዓመቱ መጨረሻ ላይ አርሰናል ሜይወር ሲጠጋ ዋንጫውን ለማንሳት ትልቁ ምክንያት ልዩነት የሚፈጥረው በዚህ ወቅት ላይ የሚሰበሰባቸው የሊግ መርሃ ግብር ውጤቶች በጣም ትልቁን ፋይዳ የሚወጡ መሆናቸውን ደግሞ መረዳት ያለብን ይመስለኛል። አሁን የአርሰናል በሊጉ በብዙ ዲፓርትመንቶች የተሟላው ቡድን ነው። በእያንዳንዱ የሜዳ ክፍል ላይ አጥቂዎች ፍጹም አስደናቂ ናቸው። ቪክቶር ዮኬሬሽ ከጎሎች ጋር ተያይዘው ጥያቄ የሚነሳበት ተጫዋች ነው። እስቲል የአውሮፓ ቻምፒየንስ ሊግ ላይ አትሌቲኮ ዲ ማድሪድን አሸነፈው ሲመጡ ሁለት ጎሎቹን አስቆጥሯል። ከዛ በፊት በእንግሊሽ ፕሪሚየር ሊግ ከኖቲንግ አንፎሮች በነበራቸው ጨዋታ ነው ለመጨረሻ ጊዜ ጎል ያስቆጠረው። ከዛ በኋላ ከጎል ጋር አልተገናኘም። ግን ከጎል ውጭ ያሉት የሜዳ ላይ ተሳትፎዎቹን ስትመለከቱ እንዲህ ከጎል አንጻር ተጫዋቹን ኢቫሉዌት ባናደርገውም ጭምር ተገቢ የሆኑ የሜዳ ላይ እንቅስቃሴዎችን እያየን የምንገኝ ይመስለኛል። ዳቪድ ራያ አሁንም ክሊንሺቶችን በማስመዝገብ ሌላ አዳዲስ ቁጥሮችን እያስመዘገበ የሚገኝ ግብ ጠባቂ ነው። እርግጥ ነው ዳቪድ ራያ ጋር የሚደርስ የጎል ሙከራዎችን በዛሬው ጨዋታ ላይ ከክሪስቲያል ፓላስ ጋር በነበረው መርሃ ግብር አላስተዋልም። አርስናል ጨዋታውን ሙሉ ለሙሉ ዶሚኔት አድርጎ እንደነበር የተመለከትንበት የጨዋታ ላይ የሜዳ ላይ እንቅስቃሴን ከዚህ ቡድን ጋር ባደረጉት መርሃ ግብር አስተውለናል። ስለዚህ በቅርብ ጊዜ ሁለቱ ቡድኖች ካደረጓቸው ጨዋታዎች አንጻር የዛን ያህል ስጋት ነበር አይመስለኝም። አርሰናል ይህንን ጨዋታ በደንብ ማሸነፍ እንደሚችልም ጭምር ቀደም ብለን መተንበይ በምንችልበት ልክ ነበር የተመለከት ነው። ጥቂት ግን ጨዋታው ላይ በነበሩን እንቅስቃሴዎች ቀደም ሲል እንዳልነው እኔ የአርሰናል ተጫዋቾች ከዚህ ቀደም ከነበራቸው የሜዳ ላይ እንቅስቃሴ ዛሬ በመጠኑም ቢሆን ቀንሰው የተመለከትንበት ነበር። ሳካ ኦፍኮርስ አሁን በደንብ የምንረዳው ከጨዋታው መጠናቀቅ በኋላ የጉዳት ዜናዎች ከነበሩት ተጫዋቾች በምቾት ውስጥ ሆኖ ጨዋታውን ያከናውን እንዳልነበረ መረዳት ስንችል የምርም በሜዳ ውስጥ እንዲህ አይነት ሻይን የሚያደርገውን ቡካዮ ሳካን ለመመልከት የሆኑ ምክንያቶች ከጀርባው ነበሩ ማለት እንችላለን። ዲክላን ብራይስም እንዲሁ ከመጠነኛ የሚባል ጉዳቶች እንደነበሩበት የሚያሳይ ነበር ማለት ነው። ሙሉ ለሙሉ ግን በማጥቃቱ ረገድ ዛሬ አደም ካማዳ የአርሰናልን በተለይ የተከላካይ አማካ ተጫዋቾችንና ኤቨርሼዝን በመያዝ ደረጃ የተዋጣላቸው ነበሩ። አንዱ ቁልፍ የሚባሉ ሙከራዎችንም ዛሬ ያበከነባቸው ጥቂት አጋጣሚዎችን አስተውለናል። ማቴታ ብዙ የግልጽ የሚባሉ የገቡል ማግባት አጋጣሚዎችን ዛሬ ውጫታ ላይ አንድ አልተፈጠረለትም። ሁለት ደግሞ እሱም በዛ ልክ የአርሰናል ተከላካዮችን ጫና ውስጥ ሲያስገባ የተመለከትንበት አጋጣሚ በዛሬው መርሃ ግብር ላይ የተመለከትንበት ቅጽበት ብዙም ትዝ አይለኝም። ስለዚህ አርሰናል በጣም በተሟላ መልኩ ጨዋታውን ያሸነፈበት ቅጽበት ምናልባት ባይፋር፣ አሁን በረጅም ርቀት የፕሪሚየር ሊጉ ከፊት የሚቀመጠው ቡድን በቀዳሚነት የምናነሳው ይመስለኛል ካለፉት ዘጠኝ እንግሊዝ ፕሪሚየር ሊግ ጨዋታዎች በስድስቱ ክሊን ሺት ይዞ ወጥተዋል። አራት ነጥቦችን ቶፕ በደረጃ ሰንጠረዡ አናት ላይ መቀመጥ ችሏል። ከዛ ባለፈ ባለፉት አምስት ጨዋታዎች ላይ በሁሉም ውድድሮች ምንም አይነት ጎል ያልተቆጠረበት ቡድን ነው አርሰናል። ምናልባት ሶስት ጎሎች የተቆጠሩበት የእንግሊዝ ፕሪሚየር ሊግ ቤስቱ ዲፌንስ ነው። ቀጥሎ ማንቸስተር ሲቲ ሰባት ጎሎች፣ ቶተናም ስፐር ሰባት ጎሎች፣ ሰንደርላንድ ሰባት ጎሎችን የተቆጠረባቸው የፕሪሚየር ሊጉ ሌላው በጥሩ መልክ የምናነሳቸው ቡድኖች ናቸው ማለት እንችላለን እና ከሌሎች ቡድኖች አንጻር ስንመዝነው አርሰናል የተሻለ ነው። ኢቨን ኢፍ ካለፈው የውድድር ዓመት አንጻር አርሰናል ከለካ ነው፣ በእስካሁኑ ቆይታዎች ማለት ነው። ለምሳሌ አሁን ሀያ ሁለት ነጥቦችን ሰብስበዋል። ባለፈው የውድድር ዓመት አስራ ሦስት ነጥቦችን ነበር መሰብሰብ የቻለው ያ ማለት በዘጠኝ ነጥቦች ዘንድሮ ከባለፈው የውድድር ዓመት የተሻሉ ነጥቦች መሰብሰብ የቻለበት ሲዝን ላይ እንገኛለን። ኤክሲጂዎቹ፣ የጎል ዲፈረንሶቹ፣ ሙከራዎቹ፣ ጎሎቹም ጭምር ከተመለከትናቸው አርሰናል ዘንድሮ የተሻለ ቁጥሮችን እያስመዘገበ የሚገኝ ቡድን ነው። በእርግጥ ኤክሲጂ ከተመለከትን አምና የተሻለ ነበር። በእስካሁኑ ቆይታ 16.1 ነበር፣ በኔጌቲቭ 1.2 ያንሳል። ጎሎች አምና 18 ነበር፣ በ9 ሳምንታት ያስቆጠረው ዘንድሮ 16 ነው። ኤክስጂ ፐር አሲስት፣ ኤክስጂ ፐር ጎል ስንመዝናቸው ደግሞ ሜይ ቢ በእነዚህ ስታቶች ያነሱ ናቸው፣ ግን ካለፉት ውድድሮች አንጻር ከተመለከት ነው የተሻለ ቁጥሮችን እያስመዘገበ የሚገኝ ቡድን ነው። ቀጣይ ከብራይተን ጋር በሌላ ምናልባት በሊግ ውስጥ ከሚከናወኑ ከፕሪሚየር ሊግ ውጭ ከሚከናወኑ መርሃ ግብሮች ውስጥ አንዱ በሆነው የሊግ ካፕ መርሃ ግብር ኤምሬትስ ላይ ለተረቡ ምሽት አራት ሰዓት ከአምስት ላይ የሚያደርገውን ጨዋታ ያደርጋል። ከዛ ባለፈ በእንግሊዝ ፕሪሚየር ሊግ የፊታችን ቅዳሜ ደግሞ መልሶ ምሽት 12 ሰዓት ላይ ከበርንሌ ጋር ጨዋታውን አድርጎ ይመጣል ስለዚህ ቀጣዮቹ መርሃግብሮች በመጠኑ በመጠኑም ቢሆኑ ለአርሰናል ፍጹም የሚቀልሉ ይመስላሉ። እስካሁን ድረስ ካደረጋቸው መርሃ ግብሮች አንፃር ሜይቢ ሰሜን ለንደን ደርቢ እስከሚመጣና አውሮፓ ሻምስ ሊግ ከባየር ሚኒክ እንዲሁም ቼልሲ፣ ብሬንፎርድ ተከታታይ ቀጣይ የሚያደርጋቸው መርሃ ግብሮች ከለንደን ደርቢ ክለቦች ጋር የሚኖሩ ጨዋታዎች ናቸው። በተከታታይ ከቶተናም ጋር ከተካደረገ በኋላ በሻምስ ሊግ ባየርን ይገጥምና ቼልሲን እና ብሬንፎርድን እንዲሁም አስቶንቪላ ድረስ የሚደረጉ መርሃግብሮች ጠንከር ያሉ ናቸው። እስካሁን ከሰበሰባቸው ነጥቦች አንጻር እነዚህ መርሃግብሮች ሀገሮች እዛን ያህል ለሚክል አርቴታ ፍጹም አስጊ ናቸው የሚሉ ሀሳቦች አይነሱም። እና በሚገባው ልክ በዚህ ሰዓት ላይ በጣም በጣም በጣም ጥሩ ጊዜን እያሳለፈ የሚገኝ ቡድን የሚክል አርቴታው አርሰናል መሆኑን በደንብ ማንሳት ያለብን ይመስለኛል። እና የፕሪሚየር ሊጉ የወቅቱ ምርጡ ቡድን ነው። የፕሪሚየር ሊጉ ብቻ አይደለም በዚህ ልክ እየተመለከትናቸው ካሉ የአውሮፓ ምርጥ ቡድኖችም ጭምር አንዱ ሆኗል። አሁን የነጥብ ማስፋቱን በቀጣይ ጊዜያቶች ከሚሰበሰባቸው ነጥቦች አንጻር አርሰናል ከተከታዮቹ ጋር ያለውን ቫሪሽን ከዚህ በላይም ጭምር ማስፋት የሚችልበት ሰፊ ጋፕ፣ ሰፊ እድሎች ያሉት ቡድን መሆኑን የተመለከተን ይመስለኛል። ለሚኬል አርቴታ እና ለአርሰናል ደጋፊዎች የምር እንኳን ደስ ያላችሁ ማለት አስፈላጊ ጉዳይ ነው።